ሰላም ሰላም፣ ተወዳጆቼ እንዴት ናችሁልኝ? በያላችሁበት ሁሉ እግዚአብሔር ሰላም በዘት ይበላችሁ። የምላችሁ ሀይሚ ነኝ። እንግዲህ ቀን አንድ ብለናል። በይፋ የሀይሚና የብሩኬ ጦርነት ተጀምሯል። ይሄ ጦርነት እንግዲህ ሁላችን በጉጉት ስንጠብቀው ነበረ። ምክንያቱም በቃ አላደለ መከራው፣ መከራው መከራ የምከረው የሚባለው ነገር ነው። እና እንግዲህ ጀምረውታል ጦርነቱን ዛሬ ማለት ነው ያው ሴቶቹ ናቸው የጀመሩት ሀይሚና ሊንዳ ማለት ነው። እንግዲህ ነገሩ ከኢንስታግራም ተነስቷል ማለት ነው። እንግዲህ ዛሬ ሀይሚዬ ከሌላኛው ቦይፍሬንድ ዋጋ መታለች። እንግዲህ በነገራችን ላይ ልጁ ስሙ ደስ እንዳለኝ፣ በእውነት ደስ ነው የሚለው። ቅዱስ አደለ ቅዱስ። ከዛ የአባቱ ስም ደግሞ ማን ነው? አማኑኤል ቅዱስ አማኔ የለው እንደዚህ ነገር ነው። ብቻ ደስ የሚል ስም ነው ያለው ቅዱስ ማለት ነው፣ ከነአባቱ ሙሉ ሲጠራ እንግዲህ እንደ ስሙም እንግዲህ ተግባሩም አሪፍ ይሆናል ብዬ ተስፋ አለኝ አደለ፣ ስምን መላክ ያወጣ ስለሚባል። እና ቤተሰቦቼ፣ እንግዲህ ሀይሚዬ መታ ዛሬ። ሊንዳ ኢንስታግራም ላይ መልእክት ልካልኛለች ከህይወታችን ውጪ ብላ መልእክት ልካልኛለች። እሷ ማን ምን ይመለከታታል? በብሮኬና በእኔ ጉዳይ እሷ እኮ አሁን አዲስ ናት የመጣችው፣ ብላ ተንጨርጭራ እንግዲህ ዛሬ መታለች ማለት ነው። ሀይሚ ሀይሚ እኮ ከዚህ በኋላ ምንም ሊያናድድሽ አይገባም ማለት ነው። ትናንትና ብሮኬ በጣም ተናዶ ነበረ በአንቺ ጉዳይ ያው ቪዲዮን አይቼዋለሁ ብለሻል እንግዲህ ቪዲዮን ካየሽው እንግዲህ ላንች ያለውን ቦታ ተረርተሿል ማለት ነው። እና ያው በእርግጠኝነት ሊንዳ ያው ገና ነገሩ እንዳልበሰለ ተረርተሻል ማለት ነው። ሶ ያው የተናገርሽበት መንገድ እንግዲህ ገና ገና አንቺን እንደማናደድ እንደሆነ ሊንዳ ምንም አይነት ለብሮኬ ምንም እንዳልሆነች የትናንትና ቪዲዮ የሰራው ብሩኬ ሀይሚ ስታዳምጠው ተረድታበታለች ማለት ነው። ምክንያቱም ብሩኬ እኔ እስከ ዛሬ ድረስ ይሄን ሊንዳን ያመጣውበት ምክንያት አለኝ ብሎ ነበር ትናንት ሀይሚን የጠራት አደለ እና እሱንም እነግራታለሁ ብሎ ነበረ ግን አረዳት አልነገራትም ከሁኔታ አንጻር ማለት ነው ያው ተጣልተው ምናምን ስለሄደች ማለት ነው ግን ቪዲዮን አይታ ተረድታለች ሶ ዛሬ ላይ ደግሞ የመልስ ምት ለመስጠት ማለት ነው ያው ቅዱስን ይዛው መታለች። በዛው ማቋረጥ አልፈለገችም ማለት ነው። የትናንትናውንም የብሩኬን መልእክት ሰምታ ማለት ነው። ምክንያቱም የመልስ ምት መስጠት አለብኝ ብላ ስላሰበች ነው። ልክ ናት። ይህን ማድረገው እኔ አልቃወምም። አላደለ? አሁን በቃ እነዚህ ልጆች አሁን ላይ ምንድን ነው እየሆነ ያለው? ቅዱስም ለሀይሚ እስከ መጨረሻዋ ጓደኛዋ ወይ በፍሬንዷ ሊሆን ሳይሆን አላደለ ለማናደድ የመጣ እንደሆነ ግልጽና ግልጽ ነው። ሊንዳም ለብሩኬ ጋር ለፍሬንዱ ሳይሆን ሀይሚን ለማናደድ የመጣች እንደሆነ ግልጽና ግልጽ ነው እየታየ ያለው ሁኔታ ማለት ነው። ግን ያንን ልቦናቸው እያወቀ ግን አንዳንዴ አንዳንድ እንደዚህ አይነት ነገር በሕይወታችን ኮ ይገጥመናል። ልቦናችን እያወቀው የምንናደድበት ነገር አለ። ግን ደግሞ እዚህ ጋር ሊዘነጋ የማይገባው ነገር አንዳንዴ እንደዚህ ይሆናል እያለን ደግሞ ስንሄድ አምረው እነዚህ ልጆች ሊንዳም ወደ ላይፍ ውስጥ ወደ ብሩኬ የፍቅር ሁኔታ ውስጥ ልገባ ትችላለች ቅዱስም እንደዛ ወደ ሀይሚ ላይፍ ውስጥ ሊገባ ይችላል ከቆይታ አንጻር የሚል ፍራቻም አለይ ማለት ነው አንዳንዴ ነገሮች ሊለወጡ የሚችሉበት ነገር አይታወቅም እና ሶ እንግዲህ ዛሬ ማለት ነው ሀይሚና ሊንዳ በጣም በቃ እስከ መደባደብ የሚያደርሳቸው ነገር አንስተው ሲንጨራጨሩ ሁለቱም ታይተዋል። ሊንዳ እንደውም ዛሬ መናገር ጀምራለች። ሌላ ጊዜ እኮ ስትናገረኔ እንደውም ብዙ ማለያቱም ቁጥብ ነገር ናት። ዛሬ ግን በጣም ተናግራታለች ማለት ይቻላል። ሀይሚን ቦርሳ ከዚህ በኋላ የብሩኬ ቦርሳ እንዳትይኝ እኔ ሰው ነኝ ብላለች። ልክ ናት ሊንዳ። መባል የለባትን ቦርሳ እና ከኔ የተጣለውን ነው አንስተሽ የወሰድሽው ምናምን ብላት አለች። እንግዲህ ይሄ ነገር በጣም የሚያናደድ ነገር ነው። ያው እንግዲህ ነገሮች በሊንዳና ሀይሚ ጣልቃ እንግዲህ ያው ቅዱስም እየተናገረ ነበረ ለሀይሚ ያው እንትን እያለ ማለት ነው። እንግዲህ ነገሮች ማለት ነው ወደዚህና ወደዛ እያሉ ከዚህ በኋላ የከረረ እንደሚሆን እርግጠኛ ነኝ ማለት ነው። በቃ የከረረ ማለት ነው። ምክንያቱም አሁን ከቲክታክ ጀምረው ሁታል ቀጥለው ከ ከምንድን ነው ከቲክታክም እያደረጉ መሴጆችን እየተላላኩ ከፍተኛ እንደ ውጭ እንደ ምዕራባውያን ጦርነት ሊሆን ነው ማለት ነው። ረፍት ላይምሯችን እኛ ስንት የሚያስጨንቀን ነገር አለ። እኔ አሁን ደግሞ በብሩክና በሀይሚ ጦርነት እንግዲህ ልንጨቃጨቅ፣ ልንጣላ ወይም እንትን ልንን ነው ማለት ነው። ምክንያቱም አሁን ልክ እንደ በፊቱ በፊት ላይ አሁን እስከ ዛሬ የመጡበት መንገድ እነ ዳኒና እነ ሶሲ ከእነ ሀይሚ ህይወት ከወጡ በኋላ ነገሮች ተረጋግተው ነበረ፣ ግን ከዚህ በኋላ ያ ነገር ማለት ነው አይቀጥልም። አይታችሁት ከሆኑ ከሰሞኑ የሚላላኩት ቪዲዮዎች ረጋ ያሉ ናቸው። ከዚህ በኋላ ግን ጥል ያለበት የሚያጨናንቅ ልክ ባለፈው እንደተፈጠረው ነገር የሚያጨናንቅ ነገር ነው ሊፈጠር የሚችለው። እና ቤተሰቦች አእምሯችሁን አረጋጉት ፈታ ዘና እያላችሁ ለማየት ሞከሩ እንጂ አትንጨርጨሩ። እነሱ እንኳን እንደዚህ ላይፍ ውስጥ ያሉት እንኳን አልተንጨራጨሩም። እና ከዚህ በኋላ ጥል ስለሚሆነው ስለሳትበሳጩ ያላችሁ በፈታ እያላችሁ ማየት ነው የሚሻላችሁ። በአይ ነኝ ሶ እንግዲህ ዛሬ ላይ ብሩኬ ማለት ነው በቃ እኛም የራሳችንን ህይወት እንኖራለን፣ እናንተም ኑሩ ተባብለው ነው እንግዲህ ነገሮችን እንትን ለማለት የፈለጉት ማለት ነው በአጭሩ። ስለዚህ የሚመጡበት መንገድ በቃ አንድና አንድ ጥል እንደሆነ ልናውቀው ይገባል። ቤተሰቦች እንግዲህ ይህ አካሄዳቸው እስከ መቼ ያዘልቃቸዋል የሚለውን አብረና ያለን ግን ምንድን ነው ምፈራው ውስጣቸው እያወቀ ማነው ስሙም ቅዱስም የሀይሜ እንዳልሆነ ሊንዳም የብሩኬ እንዳልሆነች ሁለቱም፣ አሁን ግልጽና ግልጽ ነገር ነው የሄዱበት ያለው መንገድ ይተዋወቃሉ የእውነት ፍቅረኞቻቸው እንዳልሆነ ተዋውቀዋል። ሁለቱም ግን ለማናደድ ሲሉ እውነት ሆኖባቸው በኋላ ነገሮች ባላሰቡ መንገድ እንዳይሆንባቸው ላለው ማለት ነው እድሜ ልካቸውን የሚጸጸቱበት ነገር እንዳይሆን ባይ ነኝ ማለት ነው። እና ቤተሰቦች እንግዲህ ያለውን ጦርነት እንከታተላለን። ያላችሁበት ሰላም እግዚአብሔር ብዝት ይበልልን እንግዲህ ወዳችኋለሁ ሰላም። እግዚአብሔር ይመስገን። በያላንበት ባይ